በስማህ ሁሉ መንፈስ ቅዱስ አዱ አምላክ አሜን። አንድ አምላክም የሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አራት በዚህ ቀን ከሮሜ ሀገር ቅዱሳን አቢማኮስና ማርቆስና አዛሪያኖስ ወስማይትነት አረፉ። ለህንም ቅዱሳን ክርስቶስን የሚያሙ እንደሆኑ ከሃዲ ንጉሥ መክስሚያኖስ በሾመ መኮንን ዘንድ ወነጀሏቸው። እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። እርሱን መኮንኑንም ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማያዩ የማይሰሙ በሰው እጅ የተሰሩ የረከሱ ጣዖታት ስለማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ ደነቀ። ቸብቸቧቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የምስክርነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቢ ማኮስ በብዝሃ ጻማ ዘተመከረ ወለ አዛርያኖስ ምስሌሁ ዘአረ የክብረ አመ ቆሙ ለስም በአውደ መኩናን ህቡረ ተዋስኦቶሙ ሰው መኮነን አንከረ ከሳውዲሁም በመጥዋይ ታምተረ። እዚህችም ቀን ያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሐርምዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፈ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃያቸው አዘዘ። በስቃይም ውስጥ እያሉ ህዝቡን በማስተማር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጽኗቸው ነበረ። የልቦናቸውንም ጥንካሬ በስቃይም ውስጥ መታገሳቸውን፣ ማስተማረንም አለመተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያንም ጊዜ ክብር ግባውና በጌታችን ኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ያዕቆብ ወዮሐንስ ኤጲስቆጶሳት ዘሀገረ ፋርስ እምታስግዱ ብርከ ለኦሬያሬስ ዛብደር ክሙ መዊተ በዋዕየ እሳት ወጢስ በመዋዕሊሁ ለሳቦር ንጉሥ። በዚህችም ቀን የደማስቆስ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶሪያ እስላሞች በነገሱ ጊዜ በሰማይትነት አረፈ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት፣ ኢየሱስ ክርስቶስ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያም እስላም በአፈረ ጊዜ ወደ መኮንናቸው ሄዶ ይህ ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ወነጀለው። ሆኖም ወደ እርሱ አስቀርቦ በሆነው ሃይማኖታችንን ትረግማለህን? አለው። ቅዱሱም መርገምስ ከአፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ህግ በኋላ ሌላ ህግ እንደማይመጣ አጽንቻ አስረዳሁት እንጂ ብሎ መለሰለት። መኮንኑም የኛ ህግ ከእግዚአብሔር ነውን ወይስ አይደለም? አለው። ቅዱሱም ከእግዚአብሔር አይደለም አለው። በዚያም ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡት አዘዘና ቅድስት ራሱን ቆረጡት። በመንግስተ ሰማያትም የምስክርነትን አክሊል ተቀበለ። ለእግዚአብሔር መስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለቶማስ ቢጸ ዘካርያስ መምህር ኤጲስቆጶስ ዘደማስቆ ሀገር እንዘ ተስፋ ሰማይ ይሬ በአይነ ምስጢር ከመ ያሂድ ግቡ ሲኑ አፍቅሮተ ክርስቶስ ፍቁር በመጥባይት ስሁል ወበኩሉ ጻይር በዚህችም ቀን የታላቅ አባት የዘካርያስ መታሰቢያው ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐን ደቀ መዝሙር የሆነ ቅዱስ አባ በይዶ መታሰቢያው ነው። የሰማይታትም ጉባኤ ሆነ የእስክንድርያ ሊቀ ጳጳሳት ጴጥሮስም መታሰቢያው ነው። እግዚአብሔር ምስጋና ይሁን። የሊህ ቅዱሳንም በረከታቸው ከኛ ጋር ትኖር ለዘላለም አሜን። ሰላም ለአባዮች መጠነ ዮሐኒ መጠኑ እስመ ውእቱ ረድኡ ወውስተ ኩሉ እመኑ ለዝ ጻማዊ ወፈጻሚ መልእክት ዘበበይኑ ፄና አልባሲሁ ከመ ፄና ሲሂን ይፄኑ ወይበር እምፀባ እምፀሐይ። ህዳር አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቶማስ ዘደማስቆ፣ ቅዱሳን ያዕቆብና ዮሐንስ፣ ቅዱሳን አቢማኮስ ወአዛርያኖስ፣ አባ በጊዶ ዘትግራይ፣ ታላቁ አባ ዘካርያስ፣ ጉባኤ ቅዱሳን ሰማይታት። ወርሃዊ በዓላት፦ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማይት፣ ቅዱስ ዮሐንስ ዘራቅሊ ሰማይት። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ፣ በዚህ ሁሉ ግን በወደደን ከእርሱ ከአሸናፊዎች እንበልጣለን። ሮሜ 8:53-58 ዘአቅረብኩ ማህሌታ ዘኪራ ይላፈ ምለተጸምዱ ከዘልፈ